ሰላም ጤና ስጥልን፣ ተከታታዮች መጣቱ። ሻቢያ እንደተፈራው የፈሪ በትሩን አንስቷል። ፊት ለፊት ተዋግቼ አልችላትም ያላትን ኢትዮጵያ የውክልና ጦርነት አንስቷል። የኢትዮጵያን ጉሮሮ ለማነቅ የኢትዮ ጅቡቲን መስመር ለማቋረጥ የህወሓትን ኃይል አሰማርቷል። ጠቅላይ ሚኒስትር አብይ አህመድ ለጥቃት ተቀድመዋል። ህወሓት የቀበረውን መሳሪያ አውጥቶ ወደ አፋር እየተኮሰ ነው። ኤች አይ አምስቱን ይተኩሳል፣ ሞርታሉን ያንጣጣል፣ ታንኩም ተሰማርቷል። ሻቢያ ከኋላ ግፋ እያለ ይገኛል። አፋር ላይ የተነሳው እሳት ለወልቃይት ስጋት ሆኗል። በዚህ መሃል ፖለቲካኛው ጀዋር መሀመድ ጦርነቱን ፊትለፊት ከተጀመረ አብይ ኢሳያስን አያሸንፍም የሚል ረጅም ትንታኔ ሰጥቷል። እነዚህና የተለያዩ ዜናዎችን በዝርዝር ይዘንላችሁ እንቀርባለን። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም አዳዲስና ትኩስ መረጃዎች ወደ እናንተ እንዲመጡ የደውል ምልክቷን ተጫኑ። ወደ ዝርዝሮቹ አለፍን። አሁን ላይ ሁሉንም አንድ የሚያደርገው የቀይ ባህር ጉዳይ በመነሳቱ አቶ ጀዋር መሀመድ ቀይ ለባሽ ሻቢያ ሆኖ ተከስቷል። ኢትዮጵያ ወደ ቀይ ባህር የምታደርገው ግስጋሴ ከኤርትራ ጋር ብትዋጋ አታሸንፍም እያለ ይገኛል። በማዕከላዊ መንግስት ይደገፋል የሚባለው የሀራ መሬት ታጣቂዎች በህወሓት ጥቃት ተከፍቶባቸዋል። ውጊያው በከባድ መሳሪያዎች የታገሰ እና በጆን መዲድ በሚመራው የአፋር መሪዎች ጋር ተላትሟል። ህወሓት ይህን ጥቃት የከፈተው በሻቢያ ትዕዛዝ እንደሆነ እየተነገረ ነው። ሻቢያን በፍጹም ከኢትዮጵያ ጋር ፊትለፊት ውጊያ አልፈልግም አቅሙም ያቅተናል እያሉ ነው። ይሄን ተከትሎ የህወሓት ቡድን በመጠቀም አፋር ላይ ጦርነቱን ከፍቷል። ይሁንና ግን በዛሬው ዕለት የትግራይ ጸጥታ ቢሮ ባወጣው መግለጫ የአፋር መሬት ላይ ጥርሺ አልገባውም፣ የከፈትኩትን ጥቃት የለም በማለት እያስተባበረ ይገኛል። ነገር ግን የአፋር ክልል ህወሓት የሚባል ቡድን መጋሌ ላይ ተኩሶ ተኩስ መክፈቱን በመግለጽ ትላንት አሁን ላይ ይሄ ነው የማይቦል ቁጥር ነው ሲሉ የተናገሩት የመጋሌ ወረዳ ከትግራይ ጋር በአራት ክልል የሚዋሰነው ገልጸው በዚህ ግንባር ሁሉ ኃይል ገብቷል በማለት ተናግረዋል። ስድስት እና ከዛ በላይ የሆኑ ቦታዎችን ይዘዋል። የቦታውን ስፋት እስከ 15 ኪሎ ሜትር ወደ ውስጥ ገብቷል በማለት ተናግረዋል። ቢቢሲ በአፋር ክልል በቀረበው ክስ ላይ የትግራይ ክልል ጸጥታ ቢሮ ኃላፊ ለሆኑት ብርጋዴር ጀነራል ተክላይ ከዳነ ጥያቄ አቅርቦላቸው ነበረ። ኃላፊውም አፋር ገብተን የተቆጣጠር ነው አንድም ቦታ የለም እንደዚሁም ዝግጅትም የለንም ሲሉ ተናግረዋል። ነገር ግን የአፋር አላዮች በተደጋጋሚ ተኩሶችን ፈጽመዋል ሲሉ ተናግረዋል። በአፋር መሬት ላይ የሚጠሩትን ነገር ግን የአፋር ኃይሎች በተደጋጋሚ ትንኮሳዎችን ፈጽሟል ሲሉ የተናገሩት በአፋር ራሳቸውን ሐራ መሬት ብለው የሚጠሩት የአፋር ኃይል ጋር ሆነው የተለያዩ ቦታዎች ላይ ጉዳት አድርሰውብናል በማለት ተናግረዋል። ብርጋዴር ጀነራል ተክላይ ተደጋጋሚ ጥቃት ደርሶብናል ያሉት በአሃዝ ቦዛ እና ቦጀራ ገብረ አገው የተባሉ አካባቢዎች ነው። ባለፈው ሳምንት ገብረ አገው እና ቦጀራ በተባሉ ቦታዎች ላይ ጥቃት አድርሰዋል ሲሉ ተናግረዋል። እንደውም እንጠያየቅ ከተባለ እንጠያየቅ ከተባለ ብዙም አያስፈልግም ስላለ ነው እንጂ የአፋር ኃይሎች ብዙ የትግራይ ቦታዎችን ይዘ ይገኛሉ፣ በማለት ተናግረዋል። በአፋር እንደዚህ ውጊያ መከፈትና ሁለቱም ኃይሎች እየተካሰሱበት ባሉበት ሁኔታ ፖለቲከኛው ጀዋር መሀመድ የኢትዮ ኤርትራ ጦርነት ላይ አነጋጋሪ ንግግር ይዞ ብቅ ብሏል። ኢትዮጵያ ጦርነቱን አታሸንፍም፣ ጦርነቱ የኢሳያስ መንግስት መገርሰስ ሳይሆን ለቀይ ባህር ጉዳይ መቅረቡ ለኢሳያስ ጠቅሞታል፣ በማለት ጀዋር መሀመድ ተናግረዋል። በመሆኑም ኤርትራ የህልውና ጉዳይ በማድረግ በሀገር ውስጥ የሚገኙና በውጭ የሚገኙ ዲያስፖራዎችን ኢሳያስ ከጎኑ እንዲሰለፍ አድርጎበታል። ፖለቲከኛው ከዚህ በፊት የኤርትራ መንግስት አንቆ የያዘው የወጣቶች ተቃውሞ ሙሉ ለሙሉ አቁሞለታል በማለት ይቻላል። አብይና ኢሳያስ ጦርነት ሲጀመር በቀጥታም በተዘዋዋሪም ብዙ ኃይሎች ይሳተፋሉ ሲሉ በጽሑፉ ይጀምራል አቶ ጀዋር መሀመድ። አሁንም እንደምናየው የሱዳን ሽምቅ ተዋጊዎች አር ኤስ ኤፍ የአብይና የኢሳያስ ጦርነት ሲጀመር በቀጥታም በተዘዋዋሪ ብዙ ኃይሎች ይሳተፋሉ ሲል በጽሁፍ የገለጸው አቶ ጀዋር መሐመድ የሱዳን ሽምቅ ተዋጊ ኃይል አርኤስኤፍ፣ ኤምሬት ከአብይ ጎን ይቆማሉ። ግብጽና ሱዳን መከላከያ ደግሞ ከኢሳያስ ጎን ይሰለፋሉ። ሌሎች ጎረቤት ሀገራት ደግሞ እንደ ሁኔታ ይወስናሉ። በጥቅሉ ግን ጦርነቱ ብዙ በቅርብና በሩቅ ኃይሎችን የሚያሳትፍ ስለሆነ አሁን እንደሚታሰበው በቀጥታ መስዋዕትነት የሚገኝ ድል እንደማይኖር መገንዘብ ያስፈልጋል ሲል ማስጠንቀቂያ ዘር መልእክት አስተላልፏል። ለጦርነቱ በርካታ ጉዳዮችን የሚጠቅሰው አቶ ጀዋር መሀመድ አንዱ ኢኮኖሚ ነው። የኢትዮጵያ ኢኮኖሚ ከኤርትራ ኢኮኖሚ በብዙ ጥፎች ይበልጣል። ነገር ግን የኤርትራ መንግስት ገቢ ውስን እንደሆነ፣ ወጪው ውስን ነው። በመንግስት ደግሞ ነው የሚተዳደረው። በጣም ትንሽ ሰው ነው ሲሉ ገልጸዋል። የኤርትራ አብዛኛው ወታደር ያለምንም ክፍያ በነጻ ነው የሚያገለግለው። ስር የሰደደ የአምባገነናዊ ስርዓት ስለሆነ በሀገር ውስጥ ሙስና የለም። ትንሽ ወጪ ነው፣ ትንሽ ገቢ ነው። ብዙም ዕዳ የለባቸውም። በየጊዜም የሚከፍሉት ዕዳ የለም። በኢትዮጵያ ግን ነገሩ በተገላቢጦች ነው። ገቢያ ከፍተኛ ቢሆንም ወጪዋን በዛው ልክ ነው። ሙስና ሕጋዊ በሚመስልበት መንኩ የመንግስት ንብረት ላይ በግል ጥቅም ይውላል። ባለፈው ጊዜ የተደረጉ ጦርነቶች ኢኮኖሚውን አድቀቀውታል። ብዙ ብድር ስላለበት በጀቷን ብዙ ለዕዳ እንደሚውል ተናግሯል። ጦርነቱ ከኢኮኖሚ አንጻር ኢትዮጵያን በጣም ይጎዳታል ሲል ስጋቱን ገልጿል። በተጨማሪም ኢትዮጵያ ወደ ጦርነት ለመግባት ምንም አይነት ዝግጅት የላትም በማለት አቶ ጀዋር መሀመድ ሀሳባቸውን ጠቅልለዋል። የተከበራችሁ አድማጭና ተመልካቾቻችን አብራችሁን ስለነበራችሁ እጅግ እናመሰግናለን። የዕለቱ ዜናዎች እነዚህ ነበሩ። መልካም ቀን።